አንተ ምንድን ነው እሱ ትንሱን እንደዚህ የምታደርጋት? በእናትህ እኔ በጣም ተጨንቄያለሁ። ምንድን ነው እሱ እ ኧረ ኧረ እናቴ፣ በእናትህ በእናትህ፣ እንደው ሁሉ ነገር እኔ ግራ ገብቶኛል። በእናትህ እኔ ምን እንደማደርግ እራሱ አላውቅም። ኧረ ዝም በል፣ በእናትህ እኔ ተጨንቄያለሁ። እውነቴን ነው የምልህ። ለምንድን ነው እንደዚህ የምታደርጋት ልጅቷን? ቆይ ንገረኝ። አይ ለምንድን ነው ይቅርታ፣ ስማጠይቃት ስጠይቅስ? ደግሞ አንተ እኔ አላውቅም ብለማስረዳት አቅቶ ሆኖ ቆመ። የምታየው አይደለም በቃ። እኔ እኮ እንዲህ ዘኔ ማይ መጀመሪያ አንድ ነገር ልንገረች እሷ ማለት እኔ በዚህ ልካ ታምነኝ ም እንዲህ በቃ እኔ ተሰማኝ ታቅያለች እንዲህ የማንንም ወሬ ከሰማችማ ለነገ ህይወታችንስ ታዲያ ምንድን ነው የማይሰማመኛው ገባች አለ ወይ? አንተ ምንድን ነው ቆይ፣ አንተ አሁን ቆይ፣ እቺ ልጅ እኔ እኮ አውቃታለሁ። እቺ ልጅ አውቃታለሁ። ሚዲያ ላይ ማለት ነው። አብረሃት ቲክቶክ ምናምን ሰርተሃል። ከእሷ ጋር ጉዳይ ነበረ ከአንተ ገና ድሮ ምንም ካልታወቅ ድሮ የሰራሁትን ቪዲዮ ቢያሳያት፣ እሷ እንደዚህ መሆን ነበረባት? እናቴ እንደዚህ አምና ማናት ምናምን ማልቀስ ምን ቢል ራሷን እስከ መሳት ድረስ። እሺ፣ እሺ፣ ይሁን ላስረዳት ሲሄድ ደግሞ የለችም። ያው አሁን ፈለግኳት፣ ፈለግኳት ጭራሽ የለችም። እናቴ እኔ በጣም ተጨንቄያለሁ፣ አላዛር፣ በእውነት በጣም ጨንቆኛል። በእናትህ ወይ ይዘሃት ና ወደ እኔ፣ ጌታ አግኝቻት፣ ጌታ አግኝቼ ናምጣት ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ አለው። እግዚአብሔር ይመስገን የእውነት ሰላምታ መጠየቅ ያው ግድ ባህልም ስለሆነ ነው እንጂ የምጠይቃችሁ ውስጤ በጣም በድንጋጤና በፍርሃት ተሞልቶ ነው እያወራኋችሁ ያለሁት አህሙ መቶ ነገር እንደበላለቀና ያልሆነ ነገር ውስጥ እየገባን ነው። እኔ ምን እንደማደርጉ ላገር እስኪገባኝ ድረስ እውነት በጣም ቤተሰብ፣ ብዙ ነገር ብላችሁ እኔም ላይ ልትፈርዱ ትችላላችሁ። አምጥተሽ ለልጅሽ እንዲያደርገሽ ልጅሽ እንደዚህ እንደዚህ ልትሉኝ ትችላላችሁ። አላውቅም። ግን እውነት ለመናገር እኔ አላዛርም በዚህ ልክ አላውቀውም። በዛ ላይ ደግሞ ልጅቷ ስትጠይቀው በቃ መልስ እንደመስጠት ዝም ብሎ ፈዞ ማየት፣ እኔ ምን እንደሆነም አልገባኝም። እሷም እንደዚህ አይነት ደረጃ ላይ እስከ መውደቅ ስትደርስ እውነት እኔ በቃ እኔ ምን እንደምልቅና ገብቶኛል። ቤተሰብ በጣም ነው ያዘንኩት። እግዚአብሔርን እኔ በጣም ነው ያዘንኩት። እኔ በዚህ ልክ ትንሱ ስትጎዳ ስትወድቅ ማየት እኔ ለራሴ በጣም ነው የከበደኝ። እንዴ

በቃ ስልኬን እሷም ማንሳት አቁማለች አታነሳልኝም። እሱም ደግሞ ያው እንደዚህ እያያችሁት ነው። እኔም እንደእናንተ በቃ ምንም በቃ በስልክ የማወራቸው ነገር ምንም በቃ ቁም ነገር እየሆነ አይደለም። የሚያዩት በእውነቴን ነው የምላችሁ። ግን ይኸው ከእናንተ እኩል ነው፣ በቃ በቲቪ እያየውኝ እኔም እየተጨነኩኝ ያለሁት እረ እኔ እንዴት ብዬ እንደማስረዳችሁ ራሱ ግራ ገብተን ያለኝ በእውነት አሁን ዛሬ ይህን ቪዲዮ እየሰራሁ ያለሁት አላዛር ጋ ደውዬ ያለውን ነገር ለማውራት ነው። ለምን እንደዚህ እያስጨነቀኝም እያለ ለምን እንደዚህ እያደረገ እንደሆነ እንዲነግረኝ ይፈልጋለሁ። ቤተሰብ በእውነት ቤተሰብ ምን እንደምላላቅም በቃ እኔ ግራ ገብቶኛል እውነት ብዙዎቻችሁ ኮመንት ላይ እናንተ በእኛ ተጫወቱ ምናምን ትላላችሁ። እኔ ለራሴ ተጨንቅ ያለው ማለት ምን አይነት በእንደዚህ አይነት ነገር ጫወታ አለ? እንዲህ በእንደዚህ አይነት ነገር ቀልድ አለ? እኔ እኮ እንደ ድሮ ቢሆን ብድግ ብዬ በረር ይሄዳለሁ። በእውነት ነው ምላችሁ። ግን እኔ በቃ እናንተ አሁን ሰው እኮ ብዙ የሚይዘው ነገር አለ፣ ሮጦ ብድግ ብሎ ላይሄድ ማለት ነው። ብዙ ነገር አለ። እኔ ደግሞ እዚህ ጋር ልጆች አሁን ፈተና የሚፈተኑበት ሰዓት ሆኖ ሲቀጥል ደግሞ ትንሿን ልጅ በጣም ስላመመብኝ ነው መሄድ ያልቻልኩት። እነሱም እልህ ተያይዘው ወይ እሷ ወደ እኔ አትመጣ ወይ እሱ ወደ እኔ አይመጣ። እኔ ግራ ግብትን ያለኝ እንዴ፣ ሰው እንዴት በዚህ ልክ እንደዚህ ይሆናል? አሁን ግን ልክ ስራ አልሰራህም እውነት፣ እኔ አንተና አሁን እየፈረድኩብክ ያለሁት ልክ አይደለም የሚያደረግከው። ይሄ ሁሉ ነገርም አይመጣም። ልጅቷም እንደዚህ አትሆንም ነበረ። ምን ለእኔን አውርተኸኝ ቢሆን በጌታ በኢየሱስ ቤተሰብ እኔ በቃ ይሄ ነው ብዬ በቃ ለናንተ ለማብራራት የምናገረው ነገር የለኝም። በቃ በእውነት አይታችሁታል ቪዲዮውን እኔም የለቀኩትን አይታችኋል። ከልጅቷ ጋር ያለው ግንኙነት ምን እንደሆነ እኔ የገባኝን ያህል ነግሬያቸዋለሁ። አሁን ግን ያላዛርን መልስ እንሰማለን። አብረን በእውነት እንሰማለን። በኢየሱስ ስም ሰው እንዴት በዚህ ልክ ረብስ ማሙድ፣ አንተ ከመጨነቄ ብዛት ማንነው ቁጥር እራሷ ልታየኝ ብሏል። ጌታም ወይ ቤቢ፣ አቤት ቤቢ። አላዛር እንዴት ነህ? ሰላም ነው ወይ? አንተ ምንድን ነው እሱ ትንሱን እንደዚህ የምታደርጋት? በእናትኔ በጣም ተጨንቅያለሁ። ምንድን ነው እሱ? ዝም በል በእናትኔ ተጨንቅያለሁ። እውነቴን ነው የምልህ ለምንድነው እንደዚህ የምታረጋት ልጅቷን ቆይ ንገረኝ ለምንድነው ይቅርታስ ማጠይቃት ስጠይቅስ ደግሞ አንተ እኔ አላቅም ብለ ማስረዳት አቅቶ ሆኖ ቆመ የምታየው አይደለም በቃ እኔ እኮ እንዴት እኔ ባይ መጀመሪያ አንተ ነገር ምን ገረሽ እሷ ማለት እኔ በዚህ ልካታው ነኝ ምን በቃ እኔ ተሰማኝ ታውቂያለሽ እንዴ የማንንም ወሬ ከሰማችማ ለነገ ይወጣችሁ ታዲያ ምን እንደሆነ ሽማ ተማመኛው ገባሽ አረለ ወይ አንተ ምንድን ነው ቆይ አንተ አሁን ቆይ እቺ ልጅ እኔ እኮ አውቃታለሁ እቺ ልጅ አውቃታለሁ ሚዲያ ላይ ማለት ነው አብራት ቲክቶክ ምናምን ሰርተሃል ከእሷ ጋር ጉዳይ ነበረ ከአንተ ገና ድሮ ምንም ካልታወቅ ድሮ የሰራሁትን ቪዲዮ ያሳያት እሷ እንደዚህ መሆን ነበረባት እናቴ እንደዚህ አምና ማናት ምናምን ማልቀስ ምንም ራሷን እስከ መሳደረች እሺ እሺ ይሁን ላልረዳት ሲሄድ ደሞ የለች ፈለግኳት ፈለግኳት ጭራሽ የለች እኔ በጣም ተጨንቄያለሁ አላዛር በእውነት በጣም ጨንቆኛል በእናትህ ወይ ይዘሃት ና ወደ እኔ ጌታ አግኝቻት ጌታ አግኝቼ ነው አላዛር ምን አይነት ነገር ነው ቆይ አሁኑ ያደረገው አሁኑ ግን ምን ሆኖ ነው ለምንድን ነው እንደዚህ ያደረገው

እንዲህ አይደረግም። እንዲህ አይነት ፈተና ጭራሽ አውብሶ ለሚያፈቅር ሰው በዛ ላይ ደግሞ መጎዳትን ለምትፈራ ለእሷ እንደዚህ አይደረግም ነበር። አላዛር፣ ለእኔ ስለምን አልነገርከኝም? ቢያንስ እኔ አሁን ስልኳን አታነሳልኝም? ምን አትልም? እኔ ተጨነኩኝ። እዚህ ጋ ማቲን ያማታል። እሺ እኔ ሌላ አድርግ ንገረኝ። እኔ ራሴ ተጨንቅ ያለው። ኧረ ጌታ ወይ ምን ውስጥ ነው ያለሁት? በእናትህ እስቲ ንገረኝ። እሺ ምን ላይ እንዳለች ምናምን ልወቅ። በእናትህ ንገረኝ? ንገረኝ እኔ ተጨነኩኝ። በእናትህ እኔ በሽተኛ ልታደርገኝ ነው እንደ አንተ። ቆይ የምትፈልገው። በኢየሱስ ምን ጉድ ነው? ምን አይነት ነገር ነው? ምን አለን? ባጀምረውስ፣ የውጭውንስ ነገር ባጀምርስ? ቆይ አንተ ንግ ፈ ይብኝ ንራ ይአገኛ እጨነ ወች አይደለም። በቃ እኔ ንገርኩ ፈልጋት። በቃ ፈልጋትና ይቅርታ ጠይቃት። ፈልጋት ይቅርታ ጠይቃት፣ ትሪት አድርጋት፣ ወደ እኔ ይዘሀት ና፣ በእናትህ በእግዚአብሔር። ኧረ በእናታችሁ፣ ምን አይነት ነገር ውስጥ ነው የገባሁት? በስመ አብ ወወልድ። በቃ ሻላዛር፣ እሺ ማበይ ቤተሰብ እኔ በቃ ከዚህ በላይ መቋቋም አልቻልኩም። በእውነት ምንም ነገር ልችል አልቻልኩም። በቃ የሆነ መቶ እዚህ ጋር የሆነ ተናንቆኛል፣ ምን እንደሆነ አላውቅም። እንዲህ አይነት ፈተና እንዲህ አይነት ፈተና አይደረግም። ጭራሽ በቃ አላዛር በጣም ተሳስቷል። በእውነት እንዲህ አይነት ፈተና ጭራሽ ነው የማይደረገው በቃ እና ቤተሰብ እኔ እንደምንም ብዬ በቃ በእውነት ወደ እኔ እንድትመጣ ማድረግ ነው የምፈልገው። ወደ እኔ ብትመጣና ነገሮችን ለማረጋጋት በቃ ለመቆጣጠር እንሞክራለን። እነሱም ደግሞ እስቲ እኔ ቢሄድ እንዴት ነው ችሎቷ፣ ለእኔ ያላት አመለካከት እንዴት ነው በሚል ነው ይኸው ሰምታችኋል፣ ስልኩን ሲናገር። ግን ልጅቷ ስስ ስለሆነች እንዲህ አይነት ፈተና ለሷ አይገባትም፣ በቃ መደረግ አልነበረበትም። አሁን ወደ እኔ እንድትመጣ እንዴት አድርጌ ማድረግ እንዳለብኝ አላቅም። እኔም ግራ ገብቶኛል፣ በጣም ነው የጨነቀኝ። ቤተሰብ በእውነት በጣም ነው የተጨነቁት። በቃ እንዴት እንደምትመጣ አላቅም። ወደ እኔ እንድትመጣ ነው የምፈልገው። እኔ ጋር መታ ትንሽ እንድታርፍ ፈልጋለሁኝ። አርፋ ከዚህ ሁሉ ጅምብር ከዚህ ሁሉ ጭቅጭቅ እንድትወጣ ፈልጋለሁ። በቃ ይሄ ነው ፍላጎቴ። እግዚአብሔር ይርዳኝ። በዚህ ነገር በጣም ብዙ ሰዎች ተሰምቷቸዋል፣ እንደኔ ተጨንቃቸዋል፣ እንደኔ ማዝናቸዋል። እና ነገሮች በዚህ አይቀጥሉም ይስተካከላል ብዬ አስባለሁ። ቤተሰብ በእውነት በቃ አንዳንድ ሰዎች እኔ አውቄ ያደረኩላ የሚመስላችሁ ሰዎች አላችሁ፣ ግን በእውነት በእውነት እኔ በእንደዚህ አይነት ነገር እኔ ምንም የማውቀው ነገር የለም። ቤተሰብ በእውነት ነው ምላችሁ። የማደርገውን ነገር በጠቅላላ ይኸው በል እናንተ እያቀረብኩኝ ነው ከዚህ የተለየ ነገር በውስጥ እንኳን ሳወራቸው በቃ እኔ ማውራት ሁላ ነው የማልችለው። መጠየቅም ማናገርም ነው የማልችለው፣ መጥቶ እዚህ ጋር ስለሚተናነቀኝ ለምን ሄጄ በአካል ባያቸው ባገኛቸው ነው የሚቀለኝ እንጂ እዚህ ቁጭ ብዬ ሳወራቸው ሩቅ ለሩቅ ያለ ሰው እንዴት እንደሚሆን አስቡት። በቃ ውስጤ በጣም ተጨናንቋል። ቤተሰብ በእውነት መናገር እስኪ እስኪያቅተኝ ድረስ ምን አይነት አይነት ምንድን ነው እሱ? ምን አይነት ወይኔ፣ ምን አይነት ውስጥ የገባ ነው። በኢየሱስ እና የምትመጣበትን መንገድ ፈጥሬ እሷን ለማረጋጋት እሞክራለሁ። ቤተሰብ ብቻ ግን እናንተ አትዘኑ እሺ፣ ነገር ይስተካከላል። ሁሉም ለበጎ ነው። አትጨናነቁ ነገር ሲደራረብም ለበጎ ነው። እሷም ትረጋጋለች። ወደ እኔ ከመጣች ትረጋጋለች። አሁንም ያለችበትን ሁኔታ ይነግረኛል እና ቤተሰብ ለሚፈጠረው ነገር ሁሉ በጣም ይቅርታ፣ ምናችሁ ነገር ጠፍቶኛል። ትንሱዬ ይሄን ቪዲዮ መቼም ታዩዋለሽ ብዬ ተስፋ አደርጋለሁ። ካየሽው እባክሽን፣ እባክሽን የኔ ልጅ ወደ እኔ ነ ወደ እኔ። እኔ ጨንቆኝ ነው እንጂ እኮ በርሬ በመጣ ደስ ይለኛል። ታይበናትሽን ነይ ነይ ብዬ ይኸውልሽ ደጋግሜ በብዙ ቪዲዮ ላይ ቁጭ አርጌልሻለሁ ምን አለበት ስልኬን አታነሺልኝም እሺ ይህን ቪዲዮ ማየትሽ አይቀርም ግን ነይ ብዬሻለሁ በቃ ነይና ተረጋግተሽ ራስሽን አረጋግተሽ ትመለሻለሽ እንደው ስለ መድኃኔዓለም ነይ በእግዚአብሔር በእግዚአብሔር ነይ በቃ ይህን ቪዲዮ ስታዩ ይሄ መልክት ይድረስሽ ትንሱዬ አይዞሽ እሺ ነገር ሁሉ ለበጎ ነው የሚሆነው እኔን ታውቂኛለሽ እባክሽን ነይ አትጨናነቂ ሁሉ ነገር ሰላም ይሆናል በቃ ብድግ በይ እና ነይ እስቲ በቃ በእናትሽን እ ትንሱዬ አይዞሽ ሸሽ አትጨናነቂ አትበሳጪ ራስሽን ጠብቂ ጨጓራሽን እንደሚያምሽ አቃለው ስለዚህ እንደዚህ እንደዚህ አትሁኝ በእናትሽ ወይ ደግሞ ስልክሽን አንሽልኝ ለምንድን ነው ስልክም አታነሽልኝ በስማም እባክሽን ነይ ወደዚህ ልሻለውኝ እሺ ይሄ መልእክቴ ይደርስሻል። በጣም ወድሻለው የእውነት ወድሻለሁ። መተሽ እንድትረጋጊ እፈልጋለሁ። ነገሮች እንዲስተካከሉ ፈልጋለሁ። እኔም እዚህ እኮ ተጨነኩኝ። እኔ ልጅ ይሄው ጭንቅላቴን አንገቴን ጨምድዶኛል። እውነቴን ነው የምነግርሽ፣ ጭንቀተኔ ሊደፋኝ ነው። በእግዚአብሔር ኑ በቃ ብድግ በሉና፣ እንዴ ምን አይነት ጉድ ነው? ኧረ እኛ ጋር የመጣው ስማሙድ፣ እና ቤተሰብ ስለሚሆነው ነገር ሁሉ ከኔ ጎን ስላላችሁ፣ ከእኛ ጎንም ስላላችሁ በጣም አመሰግናለሁ። ውዳችኋለሁ። ደህና ሁኑልኝ።